የ1446ኛው ዓመተ ሂጅራ የዒድ አል አድሃ አረፋ በዓል በነገው ዕለት በእስልምና እምነት ተከታዩ ዘንድ በድምቀት ይከበራል። በዓሉን በማስመልከት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሀጂ ኢብራሂም ቱፋ ለመላው የእስልምና እምነት ተከታዮች የእንኳን አደርሳችሁ መልእክት አስተላልፈዋል። በመልእክታቸውም ሕዝበ ሙስሊሙ የአረፋ በዓልን ሲያከብር የእምነቱን አስተምሮ በመከተልና በመተግበር ሊሆን እንደሚገባ አሳስበዋል። ኡድሕያ አርድን በብቻችን በቤታችን ብቻ ልንጠቀምበት አይደለም። መከፋፈል ካልን ወንድሞች፣ ወገኖች፣ ጎረቤቶች አብሮነትን በተግባር ማሳየት እስላምና ክርስቲያን ሳይባል ተሳስረን ተከባብረን ሀገራችን መጠበቅ ነቢዩ መሐመድ ባስተምረዋቸው የአረፋ ቀን ከወሎ የላቀች ናት ማለታቸውን አውስተው በአረፋ ተራሮች መቆም ያልቻለን አማኞች ባለንበት ድዋ በማድረግና መልካሙን በመመኘት ጭምር ልናሳልፍ ይገባል ብለዋል። በዓሉን በቤትም ሆነ በአደባባዮች በእስላማዊ ስነ ምግባር ልናከብረው ይገባል ሲሉም ነው መልእክታቸውን ያስተላለፉት። ዒዳችን በሜዳችን፣ በአደባባያችን በደስታ በተለመደው ብቻ ሳይሆን ዘንድሮ በዱዓ ትኩረት አድርገን ለሀገራችን ሰላም ሰላም ብቻ ሳይሆን በዱዓ ብቻ ሳይሆን በተግባርም ሁላችንም ለሰላም ዘብ ሆነን የምንሰግድበት ዒዳችን፣ በደስታ ሄደን በደስታ ሰግደን በደስታ የምንመለስበት አጋጣሚ ይኖራል ነው። ፕሬዝዳንቱ አክለውም በእስልምና አስተምሮ የዛሬው የዙልጃ ዘጠነኛው ቀን ትልቅ ደረጃ እንደተሰጠው በመግለጽ ምሽቱን በጾምና መልካም ስራዎችን በመፈጸም ሊያሳልፍ እንደሚገባ አስገንዝቧል። እኛ እዛ ማቆም ሚና ማሄድ አረፋ ማቆም ሙዝደሊፋ ማቆም ጀመራት ማቆም ያልቻልኑ ወንድሞች እዚ ሆን እንዳሞ ንያችን ስናሳምር ኢንሻ አላሁ ተዓላ በንያችን እነማል አዕማሉ ብንያ ብሎ ነቢያችን ስላሉ ሰለላሁ አለይሂ ወሰለም በንያችን ትልቅ አጅር እንደምናገኝ መዘንጋት የለብንም። ፕሬዝዳንቱ የዒድ አል አድሃ አረፋ በዓል በነገው እለት የሚከበር መሆኑን ገልጸው በአንድነት በመረዳዳትና የተቸገሩ ወገኖችን በመደገፍ ማክበር እንደሚገባ አሳስበዋል።